ዲነል ኢስላም በሀጂ ቡሽራ ልክ ኢትዮጵያ ላይ የደከመ የለም። እነዚሁ ደፋር ሰዎች ምን ይላሉ? እኛን ያየ ሰው ጀነት ገባ ይላሉ። እኛን ምን ያደርጋል? እኛን ያየ ሰው ጀነት ገባ። ይህም በፋና ቴሌቪዥን የተለቀቀው

وجنات تجري من تحتها الأنهار طالبين فيها ونعم أجر ከኢትዮጵያ ውጭ በየመን በሰዑዲ አረቢያ ሄዱ፣ የሀጅ ቡሽራ ታሪክ የሌለበት ቦታ የለም። በደረሱበት ሁሉ አሁን እዚህ ሸህ አህመድ ሶፍይ ሸህ አህመድ ሶፍይ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ወርጣዬ፣ ከወርጣዬ ሊዘይሯቸው እዚህ መጡ። ሶላት ሀጂ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም አገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አላነካው ብሏል። እዚህም እሳቸው ያን ወሬ ስለሚሰሙ ቡና ይዘው ልክ ሶላ ቆሞ ሀጂ ቡሽራን ሲደርሱባቸው ሩጠው እሳቸው ጋር ቆሙ። በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላም። እሳት አልነካውም ማለት ምንድን ነው ይሄ? ቡና እኔ ጋር ይዘው ሰግደሃል እንዲያሉዋቸው አሁን እናንተ ጋር ውጪ እንዳያመልጥ ይሶላቱ ብዬ ቁሜ ነው አሏቸው። በላይ ይሄማ እኛ ጋር ከቆም እሳት አይነካው እኛ ጋር የቆመ ቀርቶ እኛን ያየ የጀሃነም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት። በቀለ ያላህ ነገር ሆኖ ደሞ እዚሁ በቀለ። እንግዲህ የሾቹ ሚስጥር ሆኖ ደግሞ ያም ተለቅሞ ደሞ አሁን ቢቆላ እሳት አላበስለው አለ። ብዙ ተአምራቶችን ለሸሪዓ እንግዲህ ለዲን አልኢስላም በሀጅ ቡሽራ ልክ ኢትዮጵያ ላይ የደከመ የለም። እነዚሁ ደፋር ሰዎች ምን ይላሉ? እኛን ያየ ሰው ጀነት ገባ ይላሉ። እኛን ምን ያደርጋል? እኛን ያየ ሰው ጀነት ገባ። ይሄም በፋና ቴሌቪዥን ነው የተለቀቀው። ምን ብያችኋል? አይደለም ዛሬ መቼም ቢሆን ሰው ላይ መዋሸት አይቻልም። ማንም ላይ አንዋሸ፣ ግን እነሱ ሰርተው የተገኙትን ክህደት ደግሞ እያየን ዝም ብለን አናልፈም። ይሄው ስሙት ከኢትዮጵያ ውጭ በየመን፣ በሳውዲ አረቢያ የሚሄዱ የሀጅ ቡሽራ ታሪክ የሌለበት ቦታ የለም። በደረሱበት ላ አሁን እዚህ ሸህመድ ሶፍይ የሚባሉ ከወረባ ወረባቦ ሊዘይሯቸው ከአምባሰር ወርጣ ከወርጣዬ ሊዘይሯቸው እዚህ መጡ። ሸህ አህመድ ሶፍይ የሚባሉ ሰውዬ ይሄንን ሸህ ሊዘይሯቸው መጡ። ሰምታችኋል? እዚህ ድረስ ዚያራ። ማለት ምን ማለት ነው? ጉብኝት አይደል? ሰላምታ እንቀጠል። ሶላት ሀጅ ቡሽራን ተከትሎ የሰገደ ሳት አይነካሙም ይባላል። እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አላነካ ብሏል። ምን እያለ እንደሆነ ይግባችሁ። ሀጂ ሰይድ ቡሽራን ተከትሎ ሰላት የሰገደ ሰው እሳት አይነካው መባልን ሰምተው ሱዳን አገርም ምን ያደረጉ ነበር? ስጋ በአንድ ኪስ፣ ቡና በአንድ ኪስ ይይዙና አብረዋቸው ከሰገዱ በኋላ ቴስት ለማድረግ ለመሞከር ስጋውን ያወጡና እሳት ላይ፣ ቡናውን ያወጡና እሳት ላይ ሲያረጉት አይበስልም ነበር ጭራሽ አይቃጠልም ነበር። ስለዚህ የዱኒያ እሳት ካላቃጠለው የአኼራ ያቃጥለው ሊሉ ነው። ለምን በቡናና በእሳት ይሞክሩታል? ለምን በራሳቸው አይሞክሩትም? ወለቅለቅ አድርገው ልብሳቸውን ጀሃነብ፣ ቡናና እሳት ነው የሚገባው ወይስ አንተ ነው የምትገባው? እኛንን አይደል ምንገባው? መሞከር እኮ የቂን ካላቸው ልብሳቸውን ወለቅለቅ አድርገው በእሳት ቁጭ ብለው መጠበስ ያነበራል። ክህደት ነው አይደለም? ክህደት ነው አይደለም? ክህደት ነው በዚህ ያመነሰው የጀነት ነው የሳት የሳት እንቀጥል አላለቀ እዚህም እሳቸው ያን ወሬም ስለሚሰሙ ቡና ይዘው ልክ ሶላ ቆሞ ሀጂ ሙሽራ ሲደርሱባቸው ሮጠው እሳቸው ጋር ቆሙ በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቆላው ቢሉ አልቆላ መሳት አልነካውም ማለት ምን ማለት እንደፈለገ ገብቷቸዋል ይዞ ሰገደ በኪሱ ከዛ በኋላ ጀባ አላቸው ልክ እነዚህ ጫት ቃሚዎች ቀንበጥ ጀባ ቀሃ ጀባ ይሉ የለ ቀንበጥ ማለት ጫት ነው ጫሃ ማለት ቡና ማለት ነው። ጫትም ቡናም ጀባ ብለናል ብለው ጎንበስ ብለው ዱዓ ይቀበሉ የለም መረቁና ቁላዋ ነው እንግዲህ። እስቲ ሞክረው ነው እንግዲህ። ከዛ በእሳት ቢባል ቢባል ቡና እምቢ ያለ ቅጥፈት እኮ። ከዛ ምን አሉ፣ ስሙ ይሄ ቡና እኔ ጋር ይዘኸው ሰግደህ ነበር፣ እንደ ይሄም ቡና እናንተ ጋር ውጭ ያምልጤ ሱራቱ ልዬ ይቁሜ ነው አሏቸው። ሰላቱ እንዳያመልጠኝ ከእናንተ ጋር ቆሜ ሰግጄ ነው። አይ ይሄማ እኛ ጋር ከቆምክ እሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ አይደለም። እኛ ጋር የቆመ እኛን ያየ እሳት አይነካውም አሉ። አላለቀም፣ ክህደት እኮ አያልቅ ክህደት አያልቅም። አትግባበት እንጂ ስማ፣ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ አሉት። በቀለ የአላ ነገር ሆኖ ደግሞ እዚሁ በቀለ እንግዲህ የሸዎቹ ሚስጥር ሁኖ ደግሞ ያም ተለቅሞ ደግሞ አሁን ቢቆላ እሳት አላበስለዋለ። ብዙ ተአምራቶችን ለሸሪአ እንግዲህ ለዲን ልእስላም በሀጅ ቡሽራ ልክ ኢትዮጵያ ላይ የደከመ የለም። እሺ፣ አሁን ከልብ እንነጋገር። ክህደቱ እንዳለ ሆኖ ክህደት መንደር ከሄድክ ግን አይተህ ማታቀውን ውሸት ሁሉ ይዋሸዋል። ይሄ የጅማ መስመር በእናንተ አልፎ የሚካሄደው ቡና የሚበቅልበት ነው አይደል? ቡና እንዴት ነው የሚበቀለው? እሺ፣ እኔስ የከተማ ልጅ ነኝ አላቅም ልበል። ቡና ሚዘራው እኛ ቆልተን ምንጠጣው ነው ወይስ እዛው ቅርፊቱ ውስጥ ያለው ሁለት የያዘው የትኛው ነው ንገሩ። ቅርፊቱ ውስጥ ያለው አደለ? እሱ ነው አደለ የሚዘራው። ቡና ከቅርፊቱ ከወጣ በኋላ ልዝራህ ብትለው ይበቅላል? ዋላሂ አበደን አይበቅል። ሲዋሹ ግን ውሸት ክህደት አይቆምም አደለም? ምን ብሎ የፎግራት አለጋ ከዛም በኋላ ደግሞ መሬት ላይ ደግሞ ተጣለና፣ ምን ተደረገ? ብቀል ተባለ። በቀለ። ከበቀለ በኋላ አሁንም ደሞ በእሳት ቢሞከር ስለዚያው ምን ሆነ ማለት ነው? እሳቸውን ያየ እሳት አይነካው። እሳቸው እሳቸው ጋር ደግሞ አብሮ ኪሱ ውስጥ ቡና ይዞ የሰገደ እሳት አይነካው። ያም ቡና ደግሞ ብትዘራው ምን አይነካው፣ እሳት አይነካው። ያም ቡና ቡና ቡና ቡና ቡና እያልክ እስከ ቅያማ ድረስ እየተከልክ ብቻ እሳት አይነካውም ነው ጨዋታው። ከዛስ ቡናውን ሂድና ንካው ሊሉ ነው። ወዴት እየመሩ ነው? ወደ እስልምና ወይስ ወደ ክህደት? ወደ ክህደት። ምን ይላሉ ደፋሮች? ይሄ ወሎ አካባቢ ነው። የወሎ እስልምና ይላሉ የምን የወሎ እስልምና እስልምናን ያለ ወሎ ማንሳት አይቻልም ኢትዮጵያ ውስጥ ይላሉ። ይሄ ፖለቲካ ነው፣ ይሄ ድንቁርና ነው። አይደለም የወሎ እስልምና። የሳውዲ እስልምና የሚባል የለም። ነቢዩ የተወለዱት የት ነው? ሳውዲ አረብ። የሳውዲ እስልምና የሚባል የለም። ኢስላም በጎጥ እንድታስብ አይደለም ያደረገ ኢነዲና ዲና ዐንደላሂ አልኢስላም። ሃይማኖት ማለት አላህ ዘንድ እስልምና ብቻ ነው። ይሄን ሁሉ ክህደት ይዘው እስልምና ያለ ወሎ እኮ አይታሰብም ይላሉ። ወሎ ውስጥ ሁሉ ክህደት